አድማጮች ሰበር ዜና ተሰምቷል። በቅድሚያም አርዕስቶቹን የአማራ ፋኖ በኦሮሚያ ክልል ጥቃት መሰንዘሩን አዲስ ስታንዳርድ ዘገበም። የፋኖ ኃይሎች ኦሮሚያ ክልል ዘልቀው በመግባት ከኦሮሚያ ክልል የጸጥታ አካሎች ጋር የተኩስ ልውውጥ ማድረጋቸው ተሰምቷል። በዚህ የተኩስ ልውውጥ ከሀያ በላይ ሲቪሊያንና ታጣቂዎች ሞተዋል ተብሏል። ዝርዝሩ ወደ እናንተ ይቀርባል። በሸዋ መድፍ ሞርታርና

ጦርነት እየተደረገ ነው። የፋኖ ኃይሎች ከመከላከያ ሰራዊት ጋር ከባድ ትንቅንቅ እያደረጉ ነው። በውጊያውም በርካቶች አልቀዋል። ዝርዝሩን ትሰሙታላችሁ። ገና ተመርቀው ተጨብጭቦ ሳያልቅ ሐምሳ አድማ ብተና አባላት ከነሙሉ ትጥቃቸው ፋኖን ዛሬ ተቀላቅለዋል። በጎጃም የአገዛዙ ሰራዊት ዳግም ያላሰበው ውርጅብኝ ገጥሞታል። አንድ ከፍተኛ አዛዥም ተደምስሷል። ዝርዝሩን ታደምጡታል ቸ ብልጽግና በቁማቸው ስለዘረፋቸው የፀሐይ አበበም የዶሎ ሎ ሆቴል ባለቤትም አንድ አስገራሚ መረጃ ይዘናል። ዝርዝሩን ትሰማላችሁ። ሰላም ጤና ይስጥልኝ አድማጅ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጅ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹም እንዲሁም ሀሳብ አስተያየታችሁን እንድሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው አብራችኝ ቆዩ። በቅድሚያም የለውጡን ሰባተኛ ዓመት አስመልክቶ በትላንትና ዕለት በባቱ ከተማ በተካሄደ ድጋፍ ሰልፍ ላይ የባቱ ከተማ ከንቲባ እያደረገውን ንግግር በጥቂቱም ተመልክተን እንመለስ ይርቴንኪሎ ስርት ከንቲባው በማይኩ የስናችሁ ይላል። ሰልፈኛው አራት ኪሎ እያለ ይመልሳል። ከንቲባው ምን ልናደርግ ይገባል ሲል ይጠይቃል። ህዝቡ ልንጠብቅ ይገባል ሲል ይመልሳል። ይህንን እያለ ያለው አንድ ከፍተኛ ባለስልጣን ህዝብ ሰብስቦ አራት ኪሎ ያለ ነው። እኛ ኦሮሞዎች ነን እያለ ነው። የሚገርመው ይህ ንግግር የመጣው ከአንድ ካድሬ ወይንም ደግሞ ከአንድ የብልጽግና አክቲቪስት አይደለም። ከከንቲባን በቀጥታ ወደ ግንባር መረጃዎቻችን ስናልፍ ዛሬ የአማራ ፋኖ በሸዋ በዘመቻ አንድነት በሸዋ ቀጠና በተለያዩ ግንባሮች ሲፋለም ውሏል። በዚህም የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በምንጃር ቀጠና አረርቲ ኮርማ ቀበሌ እንዲሁም በር ተብሎ በሚጠሩ ቦታዎች ላይ በነበረ ከባድ ውጊያ ከመከላከያ ሰራዊት ጋር ገጥመው ከፍተኛ ድልን ተቀናጅተዋል። የብልጽግና ኃይል በመድፍና ሲሆንና ዙ 23 ንጹሃንን ያነጣጠረ ጥቃት ፈጽሟል። በጥቃቱም ሁለት ንጹሃን ሞተዋል፣ አንድ ንጹሃን ቆስሏል። ከአገዛዙ ኃይል ግን በውል አልታወቀም፣ በርካታ ሙትና ቁስለኛ ሆኗል፣ ሲሉም የመረጃ ምንጮቻችን ገልጸዋል። መድፍ 107 ሞርታር፣ ዙ 23 ና ድሽቃ የመሳሰሉትን ከባድ መሳሪያዎች አገዛዙ ቢጠቀምም ካሰበበት ሳይደርስ ተመቶ ተመልሷል። ሰላሳ ደቂቃ ሳይወጋም ሬሳውንና ቁስለኛውን ጭኖ ወደ አረርቲ ገብቷም ሐዘኑን እያጣጠመ ነው ሲሉ የፋኖ ኃይሎች ገልጸዋል። በሌላ በኩል የፋኖ ኃይሎች ዘመቻ አንድነት ብለው በጠሩት አስራ ስድስተኛ ቀኑን በያዘው ዘመቻ የአፋጎ ጎጃም አገው ምድር ክፍለ ጦር የአማራ ፋኖ በጎጃም የቢተወደደ አያሌው መኮንን ብርጌድ የብልጽግናን ጦር ሲያስጨንቀው እንዷልና ከመቶ በላይ ሚሊሻ አድማ በተናና እንዲሁም የብርሃኑ ጁላ ጦርን በርካታ የአገዛዙ ጀሌዎችን ጨምሮም ወደ ሰማይ መላካቸውም ተሰምቷል። በዚሁ ጎጃም ላይ ደብረ ኤልያስ ከተማ ላይ ስንቆይ የፋኖ ኃይሎች የተጠና ኦፕሬሽን ክበር የተባለ የወረዳ ሚሊሻ ጽፈት ቤት ኃላፊና ከነ አጃቢዎቹ በቀስተኞቹ እስከ ወዲያኛው በዛሬ ሁለት መሸኘቱንም አረጋግጠናል። ይህ በእንዲህ እንዳለም አዲስ ስታንዳርድ የተሰኘ ዓለም አቀፍ ሚዲያ የፋኖ ኃይሎች ኦሮሚያ ወለጋ ገብተው ጥቃት መፈጸማቸውን ገለጸ። የኦሮሚያ ክልል ሆሮ ጉሩ ወለጋ ዞን የፋኖ ታጣቂዎች በፈጸሙት ጥቃት ከ20 በላይ ሰዎች ተገደሉ፣ ይላል የአዲስ ስታንዳርድ ሪፖርቱ። በኦሮሚያ ክልል ሆሮ ጉሩ ወለጋ ዞን አቤ ዳንጎሮም ወረዳ ቱሊሞቲ ቀበሌ ባሳለፍነው ሳምንት አርብ መጋቢት 19 ቀን 2017 ዓ ም የፋኖ ታጣቂዎች ፈጸሙት በተባለ ጥቃት ከ20 በላይ ነዋሪዎች መገደላቸውንና ሌሎች ሶስት ታፍነው መወሰዳቸውን የአ አካባቢው ኃላፊዎችና ነዋሪዎች ነግረውኛል ሲል አዲስ ስታንዳርድ ዘግበዋል። ስማቸው እንዳይጠቀስ የጠየቁም የአቤ ዶንጎሮ ወረዳ ነዋሪም የፋኖ ታጣቂዎች ባለፈው አርብ ወደ ቀበሌው በመምጣት ሚሊሻዎች ላይ ተኩስ መክፈታቸውንና የተኩሱ ድምፅ ሰምተው ወደ ቤት በመሸሽ ላይ የነበሩ ሰዎችን በጥይት ማጥቃታቸውንም ተናግረዋል። የአቤ ዶንጎሮ ወረዳ ምክትል አስተዳዳሪም አቶ አያን አዋቄም ፋኖ በሚል ስም ራሳ ራሳቸውን ያደራጁ ታጣቂዎች መከላከያ ሰራዊት መውጣቱን ተከትሎ ጥቃት ማድረሳቸውን ለአዲስ ስታንዳርድ ገልጸዋል። ይሁን እንጂ የአዲስ ስታንዳርድ ዘገባ የፋኖ ኃይሎችን ምላሽ አላካተተም። በወለጋ ሆሮጉዱሩ ወረዳ ቱሊ ሞቲ ቀበሌም የፋኖ ኃይሎች ጥቃት ፈጸሙም ሀያ ንጹሐን ገድለዋል ሲሉ የአካባቢው ባለስልጣናት ቢናገሩም ከአዲስ ስታንዳርድ ዘገባ ውጪም የተጠየቁ የአካባቢው ነዋሪዎች ደግሞ የፋኖ ኃይሎች ጥቃት ያደረሱት በመንግስት ሚኒሻዎች ላይ ነው ብለዋል። ባለስልጣናቱ ግን ፋኖዎች የገደሉት ንጹሐንን ነው ሲሉም ፋኖን ይወቅሳሉ። የኦሮሚያ ባለስልጣናት ፋኖዎች በወለጋም ንጹሐንን እየገደሉ ነው በማለት የፋኖን ስም ሲያጠለሹ፣ ይህ ለመጀመሪያ ጊዜም አይደለም። ከዚያም በዚህ ሰበብ አማራዎች ላይ ጥቃት ይፈጽማሉ፣ ያፈናቅላሉ። በእርግጥ የፋኖ ኃይሎች በወለጋም እዝ መስርተዋል። ፋኖ በወለጋ ከመመስረቱ በፊት አማራ በጅምላ እየተገደለም በግሬደር ሲቀበር ተመልክተናል። ሁለተኛ አማራ አልሆንም እያለች የተገደለችው አይሻ በወለጋ ምድር እንደሆነም የሚታወስ ነው ሲሉም የፋኖ ምንጮች የበኩላቸውን ገልጸዋል። ይህ በእንዲህ እንዳለ በሌላኛው ሰበር ዜናችን ሀምሳ የአድማ ብተና አባሎች ከነሙሉ ትጥቃቸው ፋኖን ተቀላቀሉም። ሰሞኑን በየዞኑ ከተመደቡ አዳዲስ ምርቃን የአድማ ብተና ኃይሎች መካከል በቁጥር 50 አባላቶች ከነሙሉ ትጥቃቸው የአማራ ፋኖ ቦሎን ቤተ አማራን መቀላቀላቸውን ለማረጋገጥ ተችሏል። የሰሜን ወሎ ዞን ዋና አስተዳደር የሆኑት አቶ አራጌምርና ሌሎች የዞኑ አመራሮችን ጨምሮ የወልዳ ከተማ አስተዳደር፣ እንዲሁም በከተማዋ የሰፈረው በሌተናል ጀኔራል አሰፋ ቸኮል የሚመራው የሰሜን ምስራቅ እዝ አመራሮች በተገኙበት ደማቅ አቀባበል ተደርጎላቸው የነበሩት አድማ ብተና አባላቱም ይህ በሆነ በማግስቱም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። ወትሮም ቢሆን ትጥቅ ለማግኘት እንጂም የዚህን ጸረ አማራ አገዛዝ እድሜም ለማራዘም አልገባንም የሚሉት የአድማ ብተና አባላቱም በሁሉም የአማራ ክልል ዞኖች የተመደቡ ጓዶቻቸው ሳይውል ሳያድሩም በአቅራቢያቸው የሚገኙ የፋኖ አደረጃጀቶችን እንዲቀላቀሉም መልእክታቸውን አስተላልፈዋል። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድና ኮር ሁለት ስር የሚገኙ ክፍለ ጦሮች አገዛዙን ከርተው ከነሙሉ ትጥቃ አቸው ፋኖን ለተቀላቀሉ በቁጥር 50 የአድማ ብተና አባላቶች የክብር አቀባበል እንዳደረጉላቸውም ያገኘነው መረጃ ያመላክታል። ከሁለት ቀናት በፊት በሰሜን ጎጃም ዞን ሜጫ ወረዳ ስር ከብርቃት ከተማ በቅርብ ርቀት ራሱን መከላከያ ሰራዊት ብሎ በሚጠራው የምስራቅ እዝ ወታደርና ለዞኑ አዳዲስ ተመድበው በነበሩ የአድማ ብተና ኃይሎች መካከል ግጭት ተቀስቅሶ በርካታ ወታደሮች መገደላቸውም የሚታወስ ነው። መረጃው የመረብ ሚዲያ ነው። በመጨረሻም አንድ በቁማቸው ስለተዘረፉ አንድ የአማራ ባለሀብት እንዲሁም የስኬታማ ኦህዴድ ባለቤቶች የስኬት ምንጭ የሚዳሰስ መረጃ አላሳያችሁም። ባለጊዜው ባለሀብት አቶ ካሚል ፋሪስ በኦሮሚያ ክልል ውሃ ቀጠነ ምክንያት አርባና ሃምሳ ዓመት የለፉበትን ንብረት በአንድ ቀን አውድሞ መውረስ የቅርብ ጊዜ ትዝታ ነው። በሺዎች የሚቆጠሩ የአማራ ባለሀብቶች በባዶ እጃቸው ከኦሮሞ ክልል ሲባረሩም በወቅቱ የፖለቲካ የማህበራዊና የኢኮኖሚ ጥያቄ ጠይቆም መብታቸውን ያስከበረም አካል ባለመኖሩ ብዙዎች ከንፈር ተመጥጦላቸው ብቻ ታልፈዋል። አሁን ቀጥሎ በማሳያችሁ ቪዲዮ ስኬታማው አቶ ካሚል ፋሬዝ ስለ ዶሎሎ ሆቴል ብራንዲንግና እንዴት ወደ አዲስ አበባ እና ደብረ ዘይት እንደሚያስተላልፈው በኢቲቪ መዝናኛ ፕሮግራም ላይ ሲያብራራ ነው። እንዲሁም ለራሱ ገጽታ ግንባታ ሲሰራ የሚያሳይ እስ ነው እስኪ በአጭሩ ተመልክተ ነው እንመለስ። ተከፍሏል፣ በጣም ነው የሚገባው። ከጅምሩ እስከ አሁን ድረስ ለብዙ ሰው የስራ ዕድል መፍጠር ዋጋ መክፈል ይመስለኛል። ስንት ሰራተኛ አለ? ያው መነሻችን ነው በጣም ትልቅ ገንዘብ እንወጣበት። ትልቁ ነገር ጅማ ተወልጄ፣ አገሬ ነው አጋሩ። ነው ተወልጄ ያደኩት የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከተማ ናት፣ አይደል አጋሩ? አዎ፣ ወደ በሻሻ እና ምንድነው ኢንቨስትመንቱ ይቀጥላል። ለሎ ብራንዲንጉን ይዞ ያው፣ በቅርብ አዲስ አበባ ስታደረን ጠይቅና፣ ከጅማ ወደ አዲስ አበባ ያድጋል ማለት ነው። ሁለተኛው አዲስ አበባ ላይ ይቀጥላል፣ ብሾፍቱ ሌላኛው አሁን የምትመለከቷቸው አባት ደግሞ አቶ ጸሐዬም አበበ ይባላሉ። ትክክለኛው የዶሎሉ ሆቴል ባለቤት ነበሩ። ዩኒቨርሲቲ ውስጥ ከዚያ ውስጥ ጥቂት ፐርሰንቱ መጥቶ አልባሌ ቦታ ከሚሆን እዚህ ጋር ሊያሳልፍ ገበያው አይቸግረን ብዬ አስባል መመራኑ የቢሮ ሰራተኛ ወደ በኛ ሰራተኛው ስላለ በሲኒማ ቤቱ በኩል ችግር የለም። ሆቴሉን በተመለከተ ግን ተስፋ ነው። ተስፋ ለወደፊቱ ተስፋ ነው። እኛ ካልተንቀሳቀስን ደግሞ የሚመጣውን ሰው ማረፊያ ያስፈልገዋል። ትልቁ ነገራችን አሁን ጅማን እንወዳታለን ስንል የእኔ ቤተሰብ ማለት ነው። ጅማን እንወዳታለን ስንል መገለጫ ምንድን ነው? በምንድን ነው የምገልጸው ፍቅሬ በመስራት ነው። በማሳየት ነው። ሰውም ከቤቱ እንዲወጣ ማድረግ ያለብን እኛ ነጋዴዎች እኮ ነው። አጫሉ የሞተ ጊዜም ንብረታቸውን የነደደባቸውና ቀጥሎም ማደሳት ችሉም ተብሎም ሆቴላቸው የተወረሰባቸው ባለሀብት ናቸው። በጣም ትላልቅ ሰዎች። በብዛት የውጭ ሀገር ሰዎች በብዛት የውጭ ሀገር ሰዎች ጎብኚዎች ይመጣሉ። አቶ ፀሐዬ አበበ ለአርባ ስምንት ዓመታት ጅማ ኖረዋል ብቻ ሳይሆን ወልደው ከብደው በርካታ ሀብቶችን አፍርተዋል። አርባ ስምንቱን ዓመት ጅማ ነው ያሳለፍኩት። በጣም ከህዝቡ ጋር እስማማለሁ፣ ከህዝቡ ጋር ስምምነኝ፣ በቃ ህዝቡን እረዳለሁ። አሁን ሁሉም የጅማ ህዝብ ሲደውልልኝ እያለቀሰ ነው፣ በእንባ ነው። በእውነት እንባውን እየረጨ ወንዱ፣ ሴቱ ዓይናችን ነው የጠፋው። ዶሎሎ የእኛ ነው፣ ያንተ ብቻ አይደለም። የዶሎሎ መቃጠል የእኛ ቤት ተቃጠለ እያለ ነው ህዝቡ እያለቀሰ ያለው ሀቁን እናንተ ፍረዱት። እንደ አቶ ካሚል ፋሬስ አይነት ባለሀብቶች በሺዎች የሚቆጠሩ የአማራ ባለሀብቶችን ንብረት ሲወርሱም ፋኖ ትግል አልጀመረም ነበር ንግርግርን ፋኖ በወቅቱም ትግል ባለመጀመሩ እነዚህ ጥቃቶች በህዝባችን ላይ ከፍተኛ ጉዳት አድርሰዋል። በተጨማሪም የአማራ ልዩ ኃይል ዋና ዓላማ አማራን መጠበቅ ቢሆንም በሚሰራበት የፖለቲካ ጥር ምክንያት አማራ ህዝብን መጠበቅ አልቻለም ነበር። የአማራ ልዩ ኃይል በወቅቱ የብአዴን ፈረስ ሆኖም ሰላማዊ ሰልፍ የሚወጡ ወጣቶችን መቺ ሆኖ ቆይቶም ነበር። ሁልጊዜም እንደ ፈንጂ አምካኝ ከስህተቱ የማይማረው ብአዴን ይፍረስ ብሎ በመወሰኖም የአማራ ህዝብ በአንድም ሆነ በሌላ መንገድ ተጠቃሚ ሆኗል። ብአዴንም ልዩ ኃይልን ማፍረሱን ስህተት ነው በሚል ገምግሟል። በመፍረሱ ሲጸጸትም የታየው ብአዴን ለአማራ ህዝብ አስቦ ሳይሆን እንደ አሁኑ አድማ ብተናና ሚሊሻ መጠቀም ይችል ነበር በሚል ህሳቤ ነው። አማራ እንደዚህ ተሳዳጅ ተቅበዝባዥ እንዲሆን ያደረጉት ደግሞም የብአዴን የተላላኪ ፓርቲ አባላት ናቸው። ሆቴላቸው ተቃጥለው ተፈናቅለው ነበር። ቀጥሎም ሰላም ሲሰፍን ሆቴላቸውን ለማደስና እንደ አዲስ ለመስራት ቢያቅዱም መንግስት ወርሽዋለው ከእንግዲህ እዚህ እንዳላችሁ ብሎ አባሯቸው ነበር። አሁን ሆቴላቸው በሌላም ባለጊዜ ተወስዷል። አድማጮች፣ ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። ከሰዓታት በሌላ መረጃ እስካገኛችሁ ቸር አሰማኝ።